ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን። ወደ እለቱ አርዕስተ ዜና እናልፋለን። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ሲሉ ጀኔራል ሳሞራ የኑስ ተናገሩ። ቤተክርስቲያናችን ይህን አይነቱን የሰብአዊ ተግባር አጥብቃ ተወግዛለች ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ በመግለጫቸው ገለጹ። ግብጽ ኤርትራን ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ የግብጹ ፕሬዝዳንት አብዱልፋታህ አልሲሲ ተናገሩ። ሦስቱንም በዝርዝር እንመለከተዋለን። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ሲሉ ጀኔራል ሳሞራ የኑስ ተናገሩ። ሕዝቡ እስካሁን ድረስ የጦርነት ጦስ በጫንቃው ተሸክሟል። እንደዚህ አይነት ከባድ ስሰት መደገም የለበትም፣ ሲሉ የተናገሩ ሲሆን በትግራይ ክልል የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት፣ ሲሉ የቀድሞ መከላከያ ሰራዊት ጠቅላይ ታማዦር ሹም ጀኔራል ሳሞራ የኑስ ተናግረዋል። ጀኔራል ሳሞራይን ይህን ያሉት ከአዲስ ማለዳ ጋዜጣ ጋር በነበራቸው የቃለ ምልልስ ቆይታ ሲሆን ጀኔራል ሳሞራ የኑስ ከዚህ ቀደም የተፈጸመው ከባድ ስሰት የትግራይን ህዝብ ህዝብ ዋጋ አስከፍሏል። አሁንም የትግራይን ህዝብ ጦርነት በቃኝ ብሏል። ይሁን አጋጣሚ የጦርነት አዝማማያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሀሳብ የለውም ሲሉም ተደምጠዋል። ከዚህ ቀደም ችግሩን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። እንዲህ አይነት ከባድ ስህተት መደገም የለበትም ያሉ ሲሆን ጦርነትን ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም። በክልሉ በርካታ ወጣት ሕይወቱን አጥቷል። እናቶች በሐዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ያሉ ሲሆን በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገ ሩጫ መቆም አለበት ያሉ ሲሆን፣ ልዩነቶችን በሰላም ብቻ መፈታት አለባቸው በሚል እምነት መጽናቱን ያስፈልጋል ብለዋል። የጦርነት ችግር ይመጣል እያሉ ያልተጨበጠ ወር የሚለፈልፉ የጦር ጀነራሎች እሰማለው። ይህን የግል ሀሳባቸው ሊሆን ይችላል ያሉ ሲሆን፣ እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ የትግራይን ክልል ያጋጠመውን የጸጥታ ችግር የመፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ብለዋል። ቤተ ክርስቲያናችን ይህን አይነቱ ኢሰብአዊ ተግባር አጥብቃ ትወግዛለች ሲሉ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ተናገሩም። የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ ጥቅምት አጋማሽ 2018 ዓ.ም በኦሮሚያ ክልል ምስራቅ ሀረርጌ ሚደግዱ አስተሪው ማርያም ካቶሊክ ቤተ ክርስቲያን አካባቢ ግድያ መፈጸሙንና የካቶሊካውያን ህይወት ማለፉን ንብረት መቃጠሉን ገልጾ ታላቅ ሀዘን ተሰምቶናል ሲል በወጣው መግለጫ ገልጸዋል። የቤተ ክርስቲያን ኢትዮጵያ ጳጳሳት ጉባኤ አክሎም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምእመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ የወጣው መግለጫ ያስታውቋል። ቤተ ክርስቲያናችን ይህን አይነቱ ኢ-ሰብአዊ ተግባር አጥብቃ ታወግዛለች፣ ያሉ ሲሆን የዜጎችን ሰላምና የደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የህግ ማስከበር ስራም እንዲሰራ ቤተ ክርስቲያኗችን ጥሪ ታቀርባለች ሲሉ በመግለጫው ጠቅሷል።

ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ የግብጽ ፕሬዚዳንት አብዱል ፋታህ አልሲሲ ተናገሩም። ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ የፕሬዚዳንት አብዱልፋታህ አብዱል ፋታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራው ፕሬዝዳንት ተናግረዋል። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደም እና ሁለቱ አገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዚዳንት ሲሲ አገራቸው ኤርትራ ደጋፊ መሆኗንም ገልጸዋል። ከዚህ ቀደም ግብፅን በተደጋጋሚ የጎበኙት ፕሬዚዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዚዳንት አልሲሲ ግብዣ የሚካሄድ ሲሆን ለአምስት ቀናትም የሚቆይ ይሆናል። ከፕሬዝዳንቱ ጽህፈት ቤት በወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ አፈወርቂ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓምድራዊ ሰራተኞችና ኢኮኖሚያዊም ነው። በመሆኑም የገለጹት ጠቅላይ ሚኒስትሩ ባለፉት ሰላሳ ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተውም ተናግሮ ነበር። ኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ምክር ቤት ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ምክር ቤት ባደረጉበት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለው እና በየትኛውም የሀገሪቱ ክፍሎች ከፍተኛ ባለስልጣናት አካላት ወይም በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባም ተናግረዋል።